በዛሬ ቪዲዮ የጸጉራችሁ ያለማቋረጥ የሚያሳድግላችሁ ጸጉራችሁ ጥቁር እንዲያደርግላችሁ ጸጉራችሁ ሻይን በቅ ጥቁር ሆኖ ሻይን የሚያደርግ ጸጉር እንዲኖራችሁ እየፈለጋችሁ ለከርዳዳ ጸጉር ለሚሰባበር ለሚነቃቀል ጸጉር ጸጉር የሚያለሰልስ የሚገርም ውህድ ነው። ሁላችሁም ተጠቀሙት። እኔ የምሰራቸው የጸጉር ውህዶች፣ የጸጉር ዘይቶች ጀምራችሁ ሰግጣችሁ አዶናይ ሰግጦ ነው አዶናይ ለዚህ የበቃው ማለት ነው። እናንተም በቃ ጸጉሬ ከእንግዲህ መንከባከብ ጀምራለሁ ብላችሁ ሰግጣችሁ ጸጉራችሁን መንከባከብ ገና አንድ ብላችሁ ጀምሩ። የምሬ ነው ምላችሁ፣ ለውጥ ታገኛላችሁ። ተስፋ ለቆረጣችሁ ጸጉሬ አያድግም ጸጉሬ ምንም ለውጥ የለውም ለምትሉ ልጆች በዚህ ቪዲዮ ላይ ጀምራችሁ ሰግጣችሁ ጸጉራችሁን መንከባከብ ጀምሩ። የኔን ውህዶች የኔን ዘይቶች ተጠቀሙ። ጸጉራችሁ በአጭር ጊዜ ይቀየርላችኋል። አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች፣ እንዴት ናችሁ? ዛሬ በሚገርም ቪዲዮ ነው የመጣውላችሁ። ቪዲዮን በላይክ ጀምሩት። ይህንን ቪዲዮ አሰራሩን፣ አጠቃቀሙን እነግራችኋለሁ። ቀጥታ ወደ አሰራሩ እንገባለን። ሁለት ማንኪያ ነሻ ተጠቅሜያለ ሁለት ማንኪያ ነሻ። ልብ በሉ እኔ ሁልጊዜ ነሻን አስመልክቼ ነው የፀጉር ውህድ የምሰራው። ነሻ ማግኘት ለምትሉ ልጆች ግዙ፣ መሱቅ ውስጥ ሞልቷል። የትም ስቶር ላይ አለ፣ የትም ሱቅ ላይ አለ። ሀገራችን ሸቀጣ ሸቀጥ የሚሸጥበት ቦታ አለ። የት ነው የምናገኘው የምትሉኝ ልጆች ገዝታችሁ ነሻ ከቤታችሁ መጥፋት የለበትም። ሁለት ማንኪያ ነሻ ተጠቅሚ ያለው። በነገራችን ላይ ነሻ ለህፃናት ለህፃናት ለልጆቻችሁ ልክ እንደ ኮንዲሽነር ሰርታችሁ ተጠቀሙላቸው። ነሻ ሁለት ማንኪያ፣ አንድ ማንኪያ ቡና፣ ግማሽ ማንኪያ ቀረንፉድ ነው የተጠቀምኩት። ሁለት ብርጭቆ ውሃ እነዚህን ግብአቶች በእሳት ለአምስት ደቂቃ ብቻ እሰራቸዋለሁ። ነሻውን እንዳይጓጉልባችሁ ግዴታ በቀዝቃዛ ውሃ ነው ማድረግ ያለባችሁ። ይኸው በዚህ መልኩ ለአምስት ደቂቃ በእሳት ሰራዋለሁ። ቀላል አሰራር ነው። ሁላችሁም ተጠቀሙት። ቪዲዮውን ላይክ አድርጉት፣ ሼር አድርጉ አያችሁት? ቶሎ ነው የሚደርሰው። ሌሎች ግብዓቶች ስላሉ ቪዲዮውን እስከ መጨረሻ ተከታተሉ። ጸጉራችሁ የሚያጠቁርላችሁ ነገር ጨምራለሁ መጨረሻ ላይ። ቪዲዮን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። ሀሳብ አስተያየት ካላችሁን ኮሜንት ላይ አስቀምጡልኝ። አያችሁት ልክ እንደዚህ እንደምታዩ ጸጉራችሁ ላይ ስታደርጉት የጸጉራችሁ ልስላሴ ልነግራችሁ አልችልም። እኔ ለእኔ የጠቀመኝ ነው ማካፍላችሁ። የሚገራርሙ ውህዶች እየሰራውላችሁ ነው። ጀምሩ፣ እንደነገርኳቸው ሰግጣችሁ ጀምሩ። ከዛሬ ጀምሮ በጸጉሬ ላይ እሰራለሁ ብላችሁ ጸጉራችሁ የሚስማማችሁ ነገር ተቀብታችሁ ስትታጠቡ ስትሉ እንደዚህ አይነት ውህድ፣ የተለያዩ ውህዶች አሉ። እየሰራውላችሁ ነው። እነዚህን ውህዶች ልትታጠቡ ስትሉ ለአንድ ሰዓት እንኳን ተጠቅማችሁ መታጠብ ነው። ሽታ ለምትፈሩ ልጆች አንድ ሰዓት ብቻ ተጠቅማችሁ በደንብ አርጋችሁ ታጠቡት። በሳምንት ሁለት ጊዜ ፕሮግራም አርጋችሁ በሳምንት ሁለት ጊዜ ተቀብታችሁ ብትታጠቡት ጸጉራችሁ የሌለ ለውጥ ታገኛላችሁ። እና ቫይታሚን ዲ ከሌላችሁ እጥረት ምናልባት ሊኖራችሁ ይችላል። እሱን ግዴታ ተመርምራችሁ መጠቀም አለባችሁ። ዶክተር ጋር ሄዳችሁ ደማችሁ ተመርመሩ። ቫይታሚን ዲ ግዴታ ነው። ቫይታሚን ዲ ከሌላችሁ አሁን ጸጉሬ አያድግም ለውጥ የለውም ለምትሉ ልጆች ምናልባት የቫይታሚን ዲ እጥረት ሊኖራችሁ ይችላል። የአይረን እጥረት ሊኖራችሁ ይችላል። ይሄንን ቼክ አድርጉ። በተለይ ጸጉራችሁ ለሚሰባበር ይሄ ስብርብር ብሎ ለሚወጥቅ እና ስትታጠቡት እርግፍ ብሎ እንደዚህ መሬት ላይ የሚወድቅ ጸጉር፣ ይሄን እነዚህ ነገሮች ሁለት ነገሮች አስተካክሉ። ለጤናችሁም ጥሩ ስላለ ለጸጉራችሁ ብቻ አይደለም፣ ለአጥንታችሁ፣ ለጤናችሁ ለሙሉ ጤናችሁ ጥሩ አይደለም። ግዴታ አረጋግጡ ቫይታሚን ዲ እና በአይረን። እኔ ስለገጠመኝ ነው ከዚህ በፊት እና እኔ አሁን እወስዳለሁ በወር አንዴ እጠቀማለሁ አስተካክዬው። መጀመሪያ ጥረት ነበረብኝ የቫይታሚን ዲ። አሁን አስተካክዬ በወራ አንዴ እጠቀማለሁ። ለዛውም የምጠቀመው ቢገርማችሁ አምሳ ሺ በሳምንት አንድ ጊዜ አምሳ ሺ ግራም ነበር የምትጠቀመው። እና ይህንን አስተካክላችሁ ጸጉራችሁ ሰግጣችሁ መንከባከት ጀምሩ። ይሄው ውህዳችንን በዚህ መልኩ በሳህን አርጌዋለሁ። ለራሳችሁ ነው እንግዲህ፣ እንደዚህ የምለፈልፈው ለራሳችሁ ነው። ይህንን ቪዲዮ ምናልባት የደረሳችሁ ስታዩ ራሳችሁ መንከባከብ ትጀምራላችሁ እና መልካምነት ለራስ ነው። እናንተም ቪዲዮውን ሼር አድርጉት፣ ሁሉም ይጠቀምበት። አያችሁት? ይህንን ዘይት ከዚህ በፊት ሰርቼዋለሁ፣ ተአምረኛ ዘይት ነው። ገብታችሁ እዩ። በሽንኩርት እንደዚህ ድፍን ሽንኩርት አድርጌ ያቆየሁት አሁን ስንድ ጊዜው መሰላችሁ ይህንን ዘይት ሁለት ትልልቅ ጋሩ እንትን ኦልባ ነበር የሰራሁት። አንዱን ጨርሼው አንደኛው አሁን አልቋል። ገብታችሁ ሰርታችሁ መጠቀም ትችላላችሁ። ይሄንን ዘይት እንዳያመልጣችሁ። ሽታ ያለው ግን ለአንድ ሰዓት ብቻ ተቀብታችሁ መታጠብ ብቻ ነው። ይሄንንም እንደዛው የሰራሁት ዘይት ነው፣ ገብታችሁ ማየት ትችላላችሁ። ሁለቱም የተለያየ በተለያየ ነገር የሰራዋቸው ስለሆኑ እዚህ ውስጥ ጨምራለሁ እነዚህን ዘይቶች ጨምራችሁ እራሱ ስትቀቡት ጸጉራችሁ፣ ልነግራችሁ አልችልም። ስትታጠቡት ሻምፖ በሻምፖ ሁላ ታጥባችሁት፣ በቃ ምን ልበላችሁ፣ እንዴት ልስላሴው ልነግራችሁ አልችልም። ያስደነግጣችኋል። ዘይቴን ጨምሬ እነዚህን ዘይትን ጨምሬ በደንብ አርጌ አቀላቅለዋለሁ፣ አማስለዋለሁ እና ሌላ የምጨምርበት ነገር ስላለ በተለይ ጸጉራችሁ ጥቁር የሚያደርግላችሁ ነገር ጨምራለሁ። በደንብ አርጋችሁ ከዘይቱ ጋር አቀላቅሉት። ልክ እንደዚህ ዘይት የሌላችሁ ይህንን ዘይት የሌላችሁ እንግዲህ የራሳችሁ በቤት ውስጥ ያለውን ዘይት መጠቀም ትችላላችሁ። ምንም ዘይት የሌላችሁ የምግብ ዘይት ራሱ መጨመር ትችላላችሁ። ወይም ቫዝሊን ጨምሩበት። የምግብ ዘይት እንግዲህ በማንም ሰው ቤት ይጠፋል ብዬ አላስብም። እሱ ከሌላችሁ ቫዝሊን፣ ግማሽ ማንኪያ ቫዝሊን ጨምሩበት። ከዘይቱ ጋር እንዲዋሃድ በደንብ አድርጋችሁ ምቱት፣ አንድ ላይ እንዲቀላቀል። አያችሁት? ዋው! ቁርንፉድ ጸጉር ያሳድጋል። ጸጉር ጥቁር እንዲሆን ያደርጋል። ቁርንፉድ አለበት፣ ቡና አለበት። ቡና ማንኛውም ቡና መጠቀም ትችላላችሁ የኢትዮጵያ ቡና ካላችሁ የኢትዮጵያ ቡና ቆልታችሁ መወቅ ወቅታችሁ መጨመር ነው። እዚህ ጋር በዋነኝነት ሽበታችሁ እንዲያጠፋላችሁ የምጨምረው ነገር ጥቁር ሂና ነው። ጥቁር ሂና ካገኛችሁ ገዝታችሁ ለብዙ ጊዜ ይቆይላችኋል። እንደዚህ ልክ አንዳንዳና እንድማን ከስትጠቀሙ በየጊዜው ጸጉራችሁ ላይ ለውጥ ታገኙበታላችሁ። በተለይ ጸጉራችሁ ያጠቁርላችኋል፣ ለጸጉር እድገት ጥሩ ነው። እዚህ ጋር አንድ ማንኪያ ካካው ነው የምጨምረው። ካካው ጨምራለሁ። ካካው ከሌላችሁ ችግር የለውም፣ ባትጨምሩም ችግር የለውም። እነዚህን ግብአቶች ጨምራችሁ በደንብ አርጋችሁ እንግዲህ አቀላቅሉት በደንብ አዋህዱት። አንድ ላይ እንዲዋሃዱ በደንብ ወዲያው ስለምንቀባው ስለማናቆየው በደንብ ባርጋችሁ አቀላቅሉት። ቡና ግን የኢትዮጵያ ቡና ስትጠቀሙ በደንብ አድርጋችሁ ቆልታችሁ ድቅቅ አርጋችሁ ፍጩት ፀጉራችሁ ላይ እንዳያስቸግራችሁ፣ ስትታጠቡ ስትቀቡ እንዳያስቸግራችሁ፣ በደንብ ድቅቅ አርጋችሁ በደንብ አርጋችሁ ፍጩት እና በሻምፖችሁ ራሱ ቡና መጨመር ትችላላችሁ። ሻምፖ ስትጠቀሙ አሁን ለልጆቻችሁ ሚሆን፣ ወዲያው ትንሽዬ ቡና ጨምራችሁ ሻምፖ አንድ ማንኪያ ሻምፖ ጨምራችሁ አቀላቅላችሁ መታጠብ በቡና ጸጉራችሁ ያጠቁርላችኋል። ጸጉራችሁ እንደነበረ ቆንጆ አድርጎ ያቆይላችኋል። በተለይ ሽበት እንዳይበቅል ይረዳችኋል። ሽበት እንዲበቅልባችሁ የማትፈልጉ ሰዎች ልክ እንደዚህ በዚህ መልኩ አድርጋችሁ ተቀቡ። እኔ በየጊዜው ይዤላችሁ የምመጣ ቪዲዮ ሽበትን አስመልክቼ ነው ሽበታችሁን በዛው እያጠፋችሁ ሽበት እንዳይመጣባችሁ እያደረጋችሁ በዛው ጸጉራችሁ የሚያሳድግላችሁ ነገር ነው ይዤላችሁ መጣው። ፕሮፋይሌ ተጭናችሁ ገብታችሁ ብታዩ እኔ የምሰራቸው ያላያችሁ ልጆች እኔ የምሰራቸው ውህዶች፣ እኔ የምሰራቸው ዘይቶች ብታዩ የሚገራረሙ የጸጉር ዘይቶች ናቸው። ለሁላችሁም የሁሉም የሚመች አድርጌ ነው ምሰራውን ሰራ ለሁላችንም የሁሉም አይነት ጸጉር የሚመች አድርጌ ነው የምሰራው። የኔን ዜት ደግሞ ማዘዝ የምትፈልጉ በቴሌግራም ቻናሌ መጥታችሁ ማዘዝ ትችላላችሁ። የቴሌግራም ቻናሌ ሊንክ ከፕሮፋይል ይስራለ። የኔን ዜት መጠቀም የምትፈልጉ በተለይ የኔን ዜት የምትጠቀሙ ሰዎች ጸጉራችሁ ያጠቁርላችኋል፣ ጸጉር ያሳድጋል፣ ጸጉር ያለሰልሳል። የሚገርም ነው። ብዙ ሰዎች ተጠቅመው የመሰከሩለት ነው። የኔን ዜት ማዘዝ የምትፈልጉ በቴሌግራም ሊንክ የመጣችሁ እኔን ማናገር ትችላላችሁ። በውስጥ አያችሁት፣ በደንብ አሁን አያችሁት። በደንብ አድርጌ አቀላቅየዋለሁ። በደንብ ልክ እንደዚህ አያችሁት፣ አልቀጠንም አልወፈረም በጣም አልወፈረን። ጸጉራችሁ ስትቀቡት በተለይ ሽበታችሁ እንዲይዝላችሁ ቀጠን አታድርጉት። ልክ እንደዚህ ወፈር አርጋችሁ ከስር ጀምራችሁ ጸጉራችሁ ጸጉራችሁ መጀመሪያ አበጥራችሁ እየከፈላችሁ ከስር ጀምራችሁ በደንብ አርጋችሁ ለእያንዳንዱ እንደዚህ እየከፈላችሁ ትቀቡታላችሁ። የምሬ ነው ምላችሁ ይህንን ውህድ መቼም ይህን ቪዲዮ የደረሰው ሰው ልክ እንደኔ ሰርታችሁ ከተጠቀማችሁ ፀጉራችሁ ላይ ታምር ነው የምታዩት። ታምር ከስር ከፍታችሁ ከስር ጀምራችሁ ፀጉራችሁ ትቀቡታላችሁ። በደንብ አርጋችሁ መጀመሪያ ስርስሩን ከተቀባችሁ በኋላ ማሳጅ አድርጉት ትንሽ ለአምስት ደቂቃ እንደዚህ በደንብ አርጋችሁ ማሳጅ አድርጉት። ስርስሩ ተቀብታችሁ ማለት ነው። ከዛ በኋላ ግማሹ የቀረውን ላይ ድረስ ጸጉራችሁ ጫፉ ድረስ ተቀብታችሁ በደንብ አርጋችሁ በላስቲክ ሽፍን አርጋችሁ አንድ ሰዓት በቂ ነው። ቢያንስ ከዛ በታች አታቆዩት። አንድ ሰዓት ቢያንስ ካልቻላችሁ አንድ ሰዓት አቆዩ። ከቻላችሁ ሁለት ሰዓት ሶስት ሰዓት አቆይታችሁ በሻምፖችሁ መታጠብ። ከታጠባችሁ በኋላ ጸጉራችሁ እርጥብ እያለ ማንኛውም ቅባት ያላችሁ ቅባት፣ እርጥብ እያለ እዛው ውሃ እያለ ውሃውን ትንሽ እንትን በላችሁ በፎጣ አድርቃችሁ ትንሽ፣ ከዛ በእርጥብ እያለ ቅባታችሁ ተቀቡ። ተቀብታችሁ እየከፈላችሁ ወዳው እርጥብ እያለ ከፋፍላችሁ ቢያንስ ቢያንስ ቁጥርጥር፣ ረጅም ከሆነ ጸጉራችሁ ቁጥርጥር በአራት ስሩት ወይም ጥቅልል አድርጉት። እና የሚገርም የጸጉር ውህድ ነው። ይህንን ውህድ ሁላችሁም እንድትጠቀሙት እመክራችኋለሁ። በተለይ በሳምንት ሁለት ጊዜ ከተጠቀማችሁት የሚገርም ለውጥ ነው የምታገኙበት። ታምረኛ የጸጉር ውህድ ነው። ቀላል አሰራር ነው። በሁላችሁም ቤት ይገኛል። ምናልባት ጥቁሩ ሄና ካላገኛችሁ ቀዩ ሄና መጨመር ትችላላችሁ። ቀይህና ሄናም ከሌላችሁ ቀሲል መጨመር ትችላላችሁ። ሞሪንጋ ካላችሁ ሞሪንጋ ጨምሮበት ያላችሁ። እነዚህ እነዚህ ግብዓቶች ቢያንስ አንዱን ከቤታችሁ መኖር አለበት እና የዛሬ ቪዲዮ ይሄንን ይመስል ነበረ። ላይክ አድርጉት ቪዲዮውን ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወዲያውኑ ነው የምመልሰው እኔ ኮሜንታችሁ ወዲያው እየመለስኩላችሁ ነው ኮሜንት አስቀምጡ። በተለይ ተጠቅማችሁ ካያችሁት በኋላ ኮሜንት አስቀምጡልኝ። ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።